አሰላሙ አሌይኩም ራህመቱላህ በረካቱ ድና። ተከበራችሁ የትምቻና ቤተሰቦቻችንን እንዴት አላችሁ? ደህና ናችሁ ወይ? ደህና ነን አልሐምዱሊላህ። እናንተስ እንዴት አላችሁ? የመዳም ቅመሞች በያላችሁበት በአለም ዳርቻ ሰላማችሁ ብዙ ትርፍ ይበል። እንዲሁም ወንዶቹም ማለት ነው፣ የምትከታተሉን ስደተኞችም፣ አገር ውስጥ ያላችሁ፣ ውጭ ሀገር ያላችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ የምታደርጉ ሁሉ ከልብ ነው እናመሰግናለን። እንግዲህ ዛሬ ከነ ልጆቻችን መተናል። ሶሌማን እና ሲትሩ ናቸው። ታውዘታይ ናቸው። ብታዩም መተናፈል ነው ስራቸው መተናፈል ነው። የአንድ አመት ብልጫ ነው ማለት ነው እንጂ እኩል ናቸው ማለት ይቻላል። እንዲያውም ለሚያያቸው ሰው ውጭ ማለት ነው መተናቸው እንዴ ነው የሚሉት እና ይቺ ሲትሩ ለሀል እነካም ነው ግን አትደርስም። ሲትራ ጎበዝ ልጅ ናት። ብታዋት ሚገርማቸው በቃ እራስ በእራሳቸው በቃ ሲጣለም ሲደባደቡ፣ ሌላ ልጅ ምንም አይፈልግም። ራሳቸው ራሳቸው ይጫወታሉ፣ ራሳቸው ይሳሳቃሉ፣ ራሳቸው ይደባደባሉ። በቃ ራሳቸው ናቸው ላይፍን የሚኖራት እና እነሱ ሰዓትን አጠብቃችሁ አብሉኝ፣ ሰዓትን አስጠብቃችሁ አስተኙኝ፣ አልብሱኝ፣ ልብሳችንን ጠቡልኝ ብቻ ነው እንጂ እንደዚህ አድርጎ ምናምን የለም አይታሰብም እና ልጅ ሲታደግ ብዙ ነገር ይደረጋል ግን አንዳንድ ብዙ ልጅ አለ፣ አልቃሻ ልጅ አለ፣ ተናጫናጭ አለ፣ ዝም ብሎ ዕቃ ሰባሪ ያለ ሲነግሩት ማይሰማ አለ እና ብዙ ነገር አለ ሕፃን ብዙ የሕፃኑ ባህሪ ይለያል እና እነዚ ላይ ፀጋ ናቸው። በተለይ ሲትረላ ብልጥ የሴት ብልጥ አባቷን ቅድም አሁን ላይ የሆነ አተር ጥሬ ነበር እና ቶሎ ሲመጣ ቶሎ እንዴት እኔስ፣ ጭራሽ ሀሳብ አልመጣልኝም ቶሎ ለማዘገብ ማለት ነው እና ያ ቅድም ያደረገችው ነገር ውስጤን የገባው ለእናንተም ትምህርት ይሰጣል። እንኳን ለሰ ሰሉ ደግሞ አይናገርም። ሰሉ ስትዩ ሶለይማን ደግሞ ሰልማን ነው። ያው ተደጋጋፊ ነው፣ አንድ ናቸው። ቢሆንም እናቸው ሰስ ነው አብዛኛው እንዴት ነው ጸባይ ማለት ነው። አብዛኛው በቃ እነዚህ ነገሮችን ተወት ያደርጋልና እና እንደዛ ነው። እስቲ ሰላም አባታችን ደግሞ ሰላም ይበላችሁና፣ የሞናስ ማወራለን ያወራሉ። እስኪ ዛሬ እናወራለን ማለት ነው። ባለፈው እንዴት ለምን ዘጋችሁት እኛ እናወራ ነበር ብለዋል። እስኪ እናያቸዋለን ዛሬ ከነቤተሰቦቻችን ከነልጆቻችን አልሐምዱሊላህ ይሄ ራሱ በቃ ለእኛ ትልቅ ጸጋ ነው። ልጅ በእርግጥ ሲወለድ ርዝቅ ይዞ ነው የሚወለደው። ለእኛ በጣም እኔ ራሱ ደስ ይለኛል። ምንም አይከብዱኝም። ልክ እንደ አንድ ልጅ የሚያህል አይከብዱኝም። ላይ ደስ ይለኛል በጣም እና ስለዚህ ሲያጫውት ሲያዝናኑ ምንትሉ በጣም ራሱ በቃ ሌላ ሰው ማለት ነው። እሱ በቃ ከልጆቻችን ጋር ትንጫወት ምን እንትን

እኔ ምንም አይከብደኝም። ምናም ልጅ ለልጅ ወሳኝ ነው በጣም ልጆች ደግሞ መጨረሻ ላይ እኛ አላህ ደግሞ ታራ ደግሞ ሀብት ጋር እዚህ ጋር ነው የሚከለቁት ልጆች ጋር ላይ ደግሞ መጨረሻ ላይ ለኛ ደግሞ የምንወርቀው ልጆቻችን ለኛ ትልቅ ሀብት ናቸው። ትልቅ ትልቅ ሀብት ናቸው። በቃ አስተምረን ወግ ማረጋ ደረጃ አድርሰን ታሰማራቸው እንትን አላቸው ጠንክረን እንትን አላቸው። ምንም ችግር የለም። ኋላም ቢሆን ደግሞ እነሱ ደግሞ ደረጃ ሲደርሱ በጣም ደስ ይላል። ግን አላህ ደግሞ ይገድፈን። አልሐምዱሊላህ ደህና ነን። ደስ ይለኛል በእኔ በራሴ እና እንግዲህ ልጆቹ ደግሞ በቃ እንደ ህፃን እንትን የሚያስቸግሩ አሉም በጣም እንዲሁም ደስ አሉ። ጨዋታቸው፣ ለዛቸው ደስ ይላል። አልሐምዱሊላህ ጨረስኩ ከመዘፍ እሺ አሁን ለእራሱ፣ አሁን እንቅልፋቸው መጥቷል። አሁን አስር ሰዓት በእናንተ አስር ሰዓት በእኛ አራት ሰዓት ነው ያለነው እና ያው እንቅልፋቸው መጥቷል እንደምታየው። እስካሁንም አባታቸውን እየጠበቁ ነው። ከአባታቸው ጋር አልተኛ አይተኙም። እና በተለይ ሲረላ እስከ ስድስት ሰዓት ለእራሱ እንትን ብላ ትመ- ትመ- አትተኛም። በቃ እዛው ነው የምትሆነው እና እስኪ ታስተዋውቃችኋለች። እስኪ እራሷን ሆነስ ነች

ካሜራ ጀርባ፣ ምንም ጀርባ በቃ እንደዚሁ ናቸው። ካሜራ ላይ ሰሎም እንደዚሁ ታይታል። የውስጥ ባህሪ ነው ይሄ ማለት ነው። እንደዚህን ካሜራ ምን ይለም ምናምን በቃ እንደዚህ ስጠይቅው ቀረጋብሎ ነው፣ ማን ነው ስመስልህ ሳይለው ነው እንጂ የሚልሽ እንደዚህ ጮሆ ምናምን እንት አይልም። እና ለዛ ነው ባህሪው እና ጠንካራ ነው፣ ጎበዝ ነው። አሁን ይችንም ሰልማንንም ሲያጫጉታቸው ይውላል፣ ቀን ማለት ነው መጫወቻቸው ምናምን ሩቆስ ይሄን ድንኳን የሚያሽከረክሩት ሂዶ ያመጣል። ምን ይላል ጠንካራ ነው፣ መንደር እራሱ የሆነ ነገር ሲያዙት ሂዱ ያመጣል። ቤት ውስጥ እራሱ ሳዘው ማለት ነው፣ ጎበዝ ነው። አየሁት እኮ ጠንካራ ነው። ልብ ብሎ ነው የሚያየው። በቃ እንደው ሌላው ቀርቶ ቃቤት የሆነ ነገር ስጊዜ ያምጣል ስለ ቀጥ ብሎ ነው የሚያመጣት። አሁን ማሜና እናቴ ማለት ነው ይህ ከሶስት ዓመቱ በላይ ኗርን ማለት ነው። የሆነ ቃቤት የሆነ ቃን ቱ ካልኳቸው አያገኙትም። በሽርም እንደዚያው ነው። አሁን የሆነ ቃ ፊት ለፊቱ ተቀምጠው እኔ እንጂ አየው እናቴም እኔ እናንተ ታዘበራርቆታላችሁ ምን ሆነው አየዋለሁ እኔ አላቅም ነው የምትለው። ፊት ለፊታቸው ቢሆን አያገኙትም። እሱ ግን ብዙ ጊዜ ታዘብኩት ማለት ነው። የሆነ ቀስ ጊዜ ያልጠጋልኩት ፍልክ ብሎ ነው ይዟት የሚመጣው እና ጎበዝ ነው። ይህ ጸባዩ ደግሞ እንደ ሙሐመድ ነው። ሙሐመድ በልጅነቱ በጣም ሳይለንት ነው በጣም ማለት ነው እና አባቱ ጋ እንኳ ሳይቸው ነው ወደ አረብ ሀገር ሲሄድ ጎረቤቱ እንኳ ራሱ እንደ ሙሐመድ እንደዝ ነው ሙሐመድ እንደዝ ነው የሚሉኝ ነበረ እና ቤት ውስጥ ራሱ በቃ ዝምናዋ ነው ዝምናዋሉ በቃ እኔ ጋ እንግዲህ ያው እናትና ልጅ መቼም ያው ትንሽ ሲገናኝ ትናለ ና እኔ ጋ ወደህና ነበረ ግን እኔ ወዳና ወደ ተርኩኝ ዝም ነው ዝም ነው በቃ አሁንም ቢሆን ከስልኩ ጋር ነው እንጂ ጨዋታው፣ ጓደኛውን እንኳን መጥቶ ራሱ ሲያጫጉቱት ሊጫወቱ መጥተው እሱን ሊያው ማለት ነው ስልኩን ይዞ ቁጭ ነው። እና እኔ ጋር እንጣላለን። እንደውም ጓደኛ የመጣው እኮ አንተን ሊያወሩ ነው፣ ለምንድን ነው ስልክ የምትይዘው ነው ብለው እና ወሪያ ይወድም ጭራሽ ማለት ነው። እና ይህም ሶለይማንም የእሱ እናያዘው እና እንደዛ ነው። ይቺ ደግሞ በጥናት በቃ በግንባር ነው የምታውቀው በግንባር ማለት ነው። ስታጠፋ እንኳን ራሱ ታይ ታልኳት ምልስት ነው የምትለው እንደ ሕፃን ልጅ አሁን ማሁንም የምታጠፋ አይደለችም ጎበዝ ናት። ቆጣ ታሏት እንኳን ራሱ መረር ብለው ልቅስ ነው የምትለው ታሳዝናለች። እና ሲትረላ በጣም ጎበዝ ልጅ ናት፣ ስርዓት ያላት ስትበላ እንደ ልጅ አይደለች፣ በስርዓት እንዴት ልቅ ሰው ነው የምትበላው ራሱ እና በጣም ጎበዞች ናቸው። እና ስትመጡ መሸ ወደ ሀገር ስትመጡ ልጅ የሌላቸው ማለት ያለባቸው ምክንያቱም አንድ ርዝቅን ይዞ ይመጣል ልጅ። ሁለት አያሳማም። ፈጣሪ ጋር በቃ እነዚህ ከአጣላችሁም ልጅ አሁን ከበቡና መሀል ይረብሻቸዋል። ተው ታይ ታይ እንጂ የሰው መሀል ቤት መሀል ገብታችሁ አታትረከረኩ። ምክንያቱም እራሳችሁ በቃ ልጆቻችሁ ጋር ድርቀታችሁ እንጂ ማለት ነው። ምክንያቱም ሰበብ ሆኑ እናንተ ወንጅ እንዳትገቡ ሰበብ እየሆነላችሁ ፈጣሪ ለናንተ እያደረሰ ለእነሱ ብላችሁ የምትገዙት ነገር እነሱ ሲተርፍ እናንተ የምትበሉት ምክንያቱም እናንተ የምትበሉት እርዚቅ ሆነ ማለት ነው። አያችሁት? እናንተ ሳይርባችሁ የምትቀምሱት ነገር ለእነሱ ላቸው የገዛችሁ ሲተርፍ ያው እርዚቅ ማለት ነው ልጅ። እና ያን ነገር ታሰበርጋችሁ ልጅ መውለድ ሳያልፋችሁ መውለድ ባለባችሁ ሰዓት እንድትወሉ ወደ ሀገራችሁ የምትወሉ ማለት ነው። እና እዛ ሀገር መታችሁ አብዛኞቻችሁ ሊቆይባችሁ ስለሚችል ማለት ነው እና አብዛኞቻችሁ እስከ ሶስት ዓመት እስከ አራት ዓመት እዚህ ሀገር ገብተው ልጅማ የማይሰከላቸዋሉ ከአራት ከአምስት ዓመት በላይ ሆናቸው ነው ሊወልዱ ለራሱ ቢችሉ ማለት ነው። ምክንያቱም ስራ ወርቷቸዋል፣ ወገባቸው ማማጥ አይችልም። አብዛኛቸው በኦፕሬሽን ነው እየወለዱ ያሉት። እና እንደዛ ነው ያለው ነገር። ስትመጡ ያው እድሜያችሁ ሳያልፍ መጣ መጣ እያላችሁ እየወለዳችሁ ውለዱ ማለት ነው። እንግዲህ አባታቸውም እንዳለው ቅድም ያው እንግዲህ ልጅ እርዝቅ ነው ይዘ ይመጣ ብሏል። እንግዲህ ልጅ ሀሳብ ነው። ምክንያቱም ያው በተለይ ከጎን እናታቸው ሳት ኖር ሲቀር ያው ምክንያቱም ኢላሃምም ልጅ ናት። በቃ ኢላሃምም ብዙ ጊዜ ይህን አርጊ ይሄን አርጊ እየደወለ ይሄ እንደዛ አርጊ፣ ፖፖ እንደዛ አርግላቸው ምናምን እንደዛ አስተንግላቸው ምናምን ስላቸው ልጅ ያው ኃላፊነት ሲሰጠው በጣም ሀሳብ ነው። ለሱ በጣም አስቸጋሪ ነው። ልጅ ምንም አይሆን ግን ቤተሰብን ጎርቶ ነው። ያው እንግዲህ የወደፊት ይሄ መረጃ ለእነሱ ይቀመጣል። ዶክመንተሪ ነው ይሄ ነገር እነሱ ያዩታል። ሲያልኩ ይህን ማለት ነው ያውታንቻለ ዩቱብ ላይ ሰብስክራይብ አርጋችሁ እንዲታወትች እሱ ሰብስክራይብ እያደረጋችሁ ቪዲዮችሁ ወደ ታወርዳችሁ ታወታላችሁ። ግ ማባታቸው በስተመጨረሻ የሚለው ካለ ይበልና ልጆቹን ይሰናበታቸው ማለት ይሰናበታችሁ። ቀጣይ ቪዲዮ ደግሞ እንገናኛለን ማስተመጨረሻ ዛሬ ደክሟት ነው እንግዲህ፣ ያው እዛ እየሳቀች ነው ከካሜራ ጀርባ ማለት ነው። ዛሬ ካሜራ ማነሷ ናት ኢላሃም ማለት ነው። እና ስምንተኛ ክፍል ያው በፊት ማትሪክ ሚኒስትሪ ነበር አሁን ወደ ማትሪክ ተቀይሮ፣ ዛሬ እና ትናንትና በጣም በጣም ቅንጭ ላታቸውን ስለዞረ ፈተና ማለት ነው። ዛሬ ነው የጨረሱት እና ያው የማትሪክ ሰው ስለሆነች ስምንተኛ ክፍል ያው ማትሪክ ሆኗል። እና ለዛ ደክሟት ነው ማለት ነው። ያልገባቸው ኢንሻአላህ ነገ ምናምን አብረን እንሰራለን እ የምታያበው ያስቃሉ እ እነዚህ ልጆች እንግዲህ በጣም አሁን ማን እንዳለው እንግዲህ ዓረብ ሀገር እዛ በቆይታችሁ ያው እዚያችሁ እራሱ ሁሉም ነገር በጊዜ ያለው ጊዜ ሳለፈ በጣም ያስቸጋሪልኝ በተለይ ለሴት ልጅ ሲሄድ ነው ይሄ አልሞላም ይሄ ምናምን አልደረኩትም ይሄን አልደረኩትም ይባላል መውለድ ያልፋል። እና ስለዚህ ማሜ እንዳለው እውነቱ ነው። ልጅም መውለድ ሁሉም ሞት አለው በጊዜ ነው መውለድ ምን ይበላል ምን ይጠጣል፣ ይህን ታደረገው፣ ይህን ካላሳካ ይህን ምናምን እያላቸው አትሰቡ። አላህ እሱ ደግሞ ሁሉም ነገር አላህን ብቻ ማመን ነው። ሁሉም ነገር እሱ ያሳከዋል ፈጥሮ ብንም አላህ ደግሞ እኛን አይጥለን እና ስለዚህ ለነዚህ ሰልፎች፣ ትልቁ ደግሞ ዋስትናቸው ትልቋ ልጅ ይልሃል ናት ኢልሃምያ ሰራት ዓመት ዚናት አሁን ዘንድሮ ስምንተኛ ፍል ነበረች አሁን ዛሬ ፈተናዋን አጠራቀች እርግጠኛ ነኝ ወደ ዘጠኛ ፍል ካለፈ የምታልፍ ካለፈ ትልቅ ሰርፕራይዝ ትልቅ ሽልማት አላት በቃ ምንም ችግር የለም ለልጆችን ያከብኝ ለልጆችን የማልከፍለው መስዋዕትነት የለም እና ስለዚህ እሷ ደግሞ ጎበዝ ናት እርግጠኛ ላይ ታልፋለች እተማመንባታለሁ ሁለተኛ የኔ የወላጇ የአባቷ ምርቃን የትም አይጥላትም። ታልፋለች። እህትና ወንድሞቿን ራሱ በቃ ትብርቷ ትትማር ጎን በጎን በቃ ልክ እንዲያለን እንደ ዋቂ እንደ እናት እንደ አባት በቃ እያሳደግቻቸው ያለችው ንጽህናቸውን በቃ በቀን ተቆጣጥራ ልብሳቸውን አጥባ እኔ ላርገውን ሰሙ አድጋጅላት አለሁ እሷ ልጅ አንበስ ተላት። የልጅ አዋቂ ናት። ይሄ የሰራችው ስራ ደግሞ አስተዋ ምንም አይጥላትም። ወንድሞቿ ደሞ ልክ ለሷት እንደጀዳች እና ይሄ ነው በዚህ ማለት ነው። የምትፈልጉትም ካለ ደግሞ ያው በቁጥር መጀመሪያው ኮሜንት ላይ እናስቀምጣለን። እዛ ግባች በዋሳብ በኤሞ አናግሩን እና እንግዲህ ሲትረላህና ሶለሂማን ድግድጋቸው ምናምናቸው ጨዋታቸው ብታዩ በቤት ውስጥ ሰው ሞቶ ቢትረፍ ማለት ነው። እሱ ከሌለ ውሪ ነው የምትለው ሶለሂማን የት ሊሆነ ነው የምትለው። ያው እንዴ መንታ ማለት ነው። ጀዛኒዎች ምን ይላሉ? በአምስት ዓመት አምስት ልጅ ነው የሚወዱት ማለት ነው። በዓመት በዓመት ነው እና ምንድን ነው እነዚህ ልጆች ስንላቸው፣ አይ ተመካክረው ነው እኮ የሚያድጉት ይጓደዳል፣ ፍቅር ይኖራቸዋል ይላሉና